ጸሎተ ሐና ጸሎተ ሐና እመ ሳሙኤል ይላል። የነቢያት ጸሎት ዛሬ ከሚነበቡት የነቢያት ጸሎት መካከል አራተኛው ክፍል መሆኑ ነው። እንደ ቀልዴው ከጀመር አራተኛ ሳምንት ሆነን ማለት ነው። ዛሬ እሁድ ነው። ወደዚያ ወደዚህ ስለምባክን በአጋጣሚ በመንገድ ላይ ነው እየቀዳውላችሁ ያለሁት እሁድ ለት ከሚነበቡት የነቢያት ጸሎት መካከል ጸሎተ ሙሴ ሶስቱን የሙሴ ጸሎቶች ከዚህ በፊት ለማየት ሞክረናል። ዛሬ እመ ሳሙኤል የምትባለው የሐናን ጸሎት ነው የምናየው። እሷ ላይ የምናገኘውን ቁም ነገር በግእዝ አነብላችኋለሁ፣ ከዛ የአማርኛውንም የእንግሊዝኛውንም ሳ ላይ እንዲበተረዳውት የአማርኛ ትርጉም ለመስጠት ሞክራለሁ። አነባበብ ግእዝ ተጣይ፣ ወዳቂ፣ ተነሽ፣ ሰያፍ እንዳለው ጠባቂ ሚላላ፣ የሚጠቀለል ሚዋጥ፣ በጣም በተለያየ አይነት ደስ የሚል እንደ ሙዚቃ እንደ ዜማ ከፍ ዝቅ፣ ጠበቅ ላላ የሚል ስላለው እሱን በትክክል ላላነብብ ይችላለሁ። ስለረጎሙ ልሳሳት እንደምችል አውቃለሁ። እናንተ በእኔ ምክንያት አንድ መዝሙር ለማንበብ ከታደላችሁ ደግሞ ይሄ መጽሐፍ ቅዱስን እጃችሁ ላይ ያለውን ወይ ስልካችሁ ላይ ገለጣ አድርጋችሁ ተከታተላችሁኝ ስህተቱን አይታችሁ ኮሜንት እንድትሰጡ እግረ መንገድ ደግሞ አንድ መዝሙር ላይ መወያየት እንድንጀምር፣ ቢያንስ በቀን አንድ ለማድረግ ጥረት እያረኩ ነው። ይሄ በስድስት ወር ያልቅ ነው። አንዳንድ ነው በየቀኑ ማነብላችሁ። እንደተለመደው ዛሬ እሁድ ነው። በዚህ ሰዓት መቼም ጻድቅ ስሆን ዋና ዋና ኃጢአቴ ስገላገል አገለግሎ አለሁ ብዬ የማስበውን እግዚአብሔር እንደማላገለግለው ገባኝ። ምክንያቱም ለካ በብርታትና በጉብዝና በችሎታ አይደለም ከኃጢአት ልትገላገል የምትችለው እግዚአብሔር ሲረዳህ ና ሲያግዘ ነው። ስለ በላ ጠግብም ስለ ጠጣ አትረካ ጎበዝ ልትሆን የምትችለው እግዚአብሔር ሲረዳ። ያለ እግዚአብሔር ምንም ማድረግ አትችሉም ተብሎ ተጽፎ የለ እንደዛ እና በዚህ ሰዓት እሑድ እሑድ በትምህርት ቤት ማገልገል ጀምር ያለው ብዙ ነገር ከማውራት ቤተክርስቲያን እንደዚህ ብትሆን እንደዚህ ብትሆን እንደዚህ ብትሆን ከማለት በተግባር ገብቶ ወረድ ብሎ ማገልገል ከፍተቷ መድፈን ይሻላል በሚለው ተስማምቼ እግዚአብሔር ቢባርከኝ ያጸድቀኝ ብቀደስበት ብዬ ማገልገል ጀምሬያለሁ። ለዚህ ነው ስለምባክን። በቡድን ምናልባት ላላስቀድስ ከቻልኩኝ በሚል ቅዳሜ በትክክል እንደ እግዚአብሔር ፈቃድ አስቀድሳለሁ። ቢያንስ አንድ ቀን በትክክል ለማስቀደስ ሞክራለሁ። በአገልግሎት ምክንያት ሳላስቀድስ ላለመቅረት ነው። ለማንኛውም እናንተም በያላችሁበት እንድትበረቱ ነው። ጻድቅ ስሆን፣ ንጹህ ስሆን ነው ቤተክርስቲያን የሚሄደው ማገለግለው እንዳትሉ። ምክንያቱም እግዚአብሔር ምናልባት እናንተን የሚያጸድቀው የሚቀድሳችሁ፣ ጉድለታችሁን የሚሞላላችሁ ባላችሁ ስታገለግሉት ሊሆን እንደሚችል ነው የገባኝ። እግዚአብሔር የሚኖር ህይወት እንጂ የሆነ የሚተረክ ትረካ ስላልሆነ ይህን ወንድ ምልቶች እንድታግዙኝ ለማለት ነው። የሀና ጸሎት ላንብብላችሁ፣ ይህን ይመስላል።

በጣም ደስ ከሚሉ ጸሎቶች መካከል ነው በግዝ ደግሞ የግዙ የጸሎተ ሐና ማለት እሑድ ዕለት ከሚጸለዩት መካከል በጣም አስገራሚ ከሆኑት መልእክት ካላቸው መካከል ነው እንግዲህ አስገራሚነቱን እስኪ በአማርኛ ልከልስላችሁ እና እናንተ የራሳችሁን ግንዛቤ ትወስዳላችሁ ምንድን ነው ያለችው እንግዲህ ሳነብ እንግዲህ ከተደነጋገፍኩባችሁ ብዙ ነገር ወጣ ገባ እያልኩ ስለነበረ ነው ይቅርታ ጸና ልቤ በእግዚአብሔር ወተላዓለ ቀርኔ በአምላኬ ወመድሃኒየ አው ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ጸና፣ አፌን አለ አከኩይ ለስሙ ምስጋን ሚል መዝሙር የለም? አው ከዚህ ነው የወሰደው። ልቤ በእግዚአብሔር ጸና፣ ቀንዴም በአምላኬ በመድሃኒቴ ከፍ ከፍ አለ። ረሕበ አፉየ ላዕለ ጸላእትየ ወተፈሣሕኩ በፍርቃንከ። አፌን አላቀኩኝ አፌ በጠላቶች ላይ ተከፈተ። በእግዚአብሔር በሚወደኝ አምላክ ደስ ተሰኘው። እሱ በአልቦ ቅዱስ ከመ እግዚአብሔር ወአልቦ እንደ እግዚአብሔር ያለ ቅዱስ ማንም እንደሌለ። አ ወኩ ጻድቅ ከመ አምላክነ ወአልቦ ቅዱስ ዘእንበሌከ እንደ እግዚአብሔር አምላካችን ጻድቅ የለም እንደሱ ያለ ቅዱስም እንዳንተ ያለ ቅዱስ የለም ትላለች። ዘንበሌካ ኢትትመኩ ወይትን ብቡ አብያ ተወይፃ አትመኩ ትዕቢትም ካፋቹ አይውጣ። እምአፉክሙ አብይ ነገር እስመ እግዚአብሔር አው ታላላቅ ክፉ ነገር ካፋቹ አይውጣ። እስመ እግዚአብሔር አምላክ ማእምር ውእቱ እግዚአብሔር ያስተደሉ ምግባሩ ሁሉን አዋቂ እግዚአብሔር ነውና፣ እግዚአብሔር ሁሉንም ያደርጋል። ዋድከመ ቀስተ ሃያላን ዋቅነጦም ሃይለ ለድኩማን የሃያላን ቀስተ ሰብሯል፣ የድኩማ የደካሞችንም ድካም አበርትቷል። ጸጉባነ እክላሃጡ የጠገቡ የነበሩት ተራቡ፣ ወሩሁባን ጸጉ ረሃብተኞች የነበሩት ጠገቡ። እስመ መካን ወለደች ሰባት መካኒቷ ሰባት ወለደች። ወአንተ ብዙ ባቲ ስእነት ወሊደ በአንተ በእግዚአብሔር ብዙ ነገር ይቻላል ነው። አሃና ምትለው በግዕዝ እንግዲህ ይህ ነው። እግዚአብሔር ይቀትል ወይ አሃዩ የሚገርልም የሚያድነው እግዚአብሔር ብቻ ነው። ወይ አወርድ ውስተ ሲኦል ወይ አርግ ወደ ሲኦልም ይከታል፣ ከሲኦልም ያወጣል። ያቴት ወደ ያሌል ከፍ ከፍ ያደርጋል፣ ያዋርዳል። ያነሶ ምድር ለነዳይ ችግረኛን ከምድር የሚያነሳ ወይ መጥቆ ምነ መሬት ከመሬት ከፍ ከፍ የሚያደርገው ለምስኪን ከመ ያንብሮ ምስለ እበይታ ህዝቡ በህዝብ ላይ ከፍ ከፍ የሚያደርገው ወያወርሶ መንበረ ክብር የክብር መንበርንም የሚያወርሰው ወይ ሁቦ ጸሎቶ ለዘጸለየ ጸሎተኛን ጸሎት የሚሰማ ወአመዘሙ ለ ወይ ሁቦ ጸሎቶ ለዘጸለ ወባረከ ዓመቱ ሁሉ ጻድቃን አው የችግረኛን ጸሎት የጸሎተኛን ጸሎት የሚሰማ የሚሰጠው ልመናውን የሚያደርግለት የጻድቃንን ዓመታቸውን የሚባርክላቸው። እስመ ኢኮነ ጽኗ ኃይለ ጓለመ ያው በሰው ኃይል አይደለም፣ በእግዚአብሔር ነው ሁሉ የሚሆነው። እግዚአብሔር ያደው የውሙ ለጸሩ እግዚአብሔር ባሕቲቱ ቅዱስ እግዚአብሔር በሽተኛ ያደርጋል። እግዚአብሔር ብቻ ነው ቅዱስ እይትመካህ ጠቢብ በጥበቡ ጥበበኛ በጥበቡ አይመካ። ወእይትመካህ ኃያል በኀይሉ ኃይለኛም በኃይሉ አይታመን አይመካ። ወይትመክ በዓል በብሉ ባለጸጋም በብልጽግና አይመካ። አየህ ጥበበኛ፣ ኃያል ኮ፣ ባለጸጋ አትመካ። ጥበብም እንደ እግዚአብሔር ያለ ጥበብ የለህም የለም። ኃይልም ቢኖርህ እንኳን እንደ እግዚአብሔር ከእንስሳት እንዳንድ ተልልቅ ኃይለኛ እንስሳት ኃይል የለንም። እይት መካ ባለ ጸጋም ብትሆን የፈለገ ባለ ጸጋ ብትሆን ዳሃይው የምትሆንበት የሚጎርዘ ነገር አለና እግዚአብሔር ሙሉ ስላልሆንክ ጠበበኛ ኃይለኛም ብትሆን አትመካ በኃይልህ። ባለ ጸጋም ብትሆን በብልጽግና አትመካ። ጠቢብ ብትሆን በጠቢብነት አትመካ። አላ በዝንቱ ለይት መካ ዘይት ምክ በእግዚአብሔር ተመካበት። ለቡ ወአእምሩ ለእግዚአብሔር ልቡናችሁ እግዚአብሔርን ከፍ ከፍ ያድርገው። ወይ ግበር ፍታ ወጽድቀ ፍትህን አድርጉ፣ ጽድቅን አድርጉ። ውስተ ማዕከለ ምድር በምድር ላይ ስትኖሩ ትክክለኛ ነገርና ፍትህ ጽድቅን አድርጉ። እግዚአብሔር አርገ ውስተ ሰማያት ወደ ሰማያት ያርገው እግዚአብሔር ብቻ ነው። ወአን ጎድጎደ ውእቱ ወውእቱ ሰማያትን የሚደበላልቃቸው ሰው ብቻ ነው። ይኩንን ጽንፈ ምድር የምድር ዳርቻዎችን ሁሉ የሚያናውጣቸው ነው እሱ። እስመ ጻድቅ ውቱ ወይ እርሱ እግዚአብሔር ጻድቅ ነው። ወይ ሁቦሙ ኃይለነ ነገስትነ ለነገስታት ኃይልን የሚሰጥ ወያሌዕል ቀርነ ለመሲሁ መሲሁን ከፍ ከፍ የሚያደርገው እግዚአብሔር ልብቻ ነው እና ስትጀምር በእግዚአብሔር ጸና እንደዚህ ያለ ይቀጥላል። እንግዲህ መዝሙሩን ያስታውሱት። አዎ በኃይልህ አትመካ፣ በጥበብ አትመካ፣ በጉልበት አትመካ፣ በሀብትህ አትመካ፣ በውበት በውበት አትመካ፣ ባለህ ነገር አትመካ። ኃይለኛስ፣ ጎብዝ፣ አዋቂስ፣ ምስኪንስ፣ ንጹህ፣ ጻድቅስ፣ ቅዱስስ ከሆነ በእግዚአብሔር ተመካ። ምክንያቱም እግዚአብሔር ከምድር ከፍ ከፍ ያደርጋል፣ አብጠው የነበሩትን ደግሞ ያስተነፍሳል። ጸና ልቤ በእግዚአብሔር የሚለው በግዕዙ እንደዛ ነው። ልቤ በእግዚአብሔር ጸና። በእግዚአብሔር ልባችን እንዲጸና እግዚአብሔር አምላክ ይርዳል። ቀኑን የተባረቀ ቀን ያደርገንን፣ ከሰንበት ረድኤት፣ ከቅዱሳን በረከት ጸጋ አይንሳን፣ የሁላችንንም መጨረሻ ያሳምርልን። አሁ የግዕዝ መጽሐፍት መቻላችሁት መጠናን አንብቡ። ስታነቡ በጣም ልዩ ልዩ አይነት አነባባለ ያው ቆጠራ የሚባለው ጸንአልብ የሚል አለ። ደግሞ ማጋዝ የሚለዋለ ጸንአልብ የበእግዚአብሔር ይሄ ማጋዝ ይባላል። ጸና ልብየ በእግዚአብሔር ወተለዓለ፣ ደግሞ ውርድ ልባል ይባላል። ወተፈሳሁ በፍርቃንከ እስመ አልቦ ቅዱስ ከመ እግዚአብሔር ወአልቦ ጻድቅ። ይሄ ደግሞ ቁም ንባብ ይባላል። ከዛ በዜማ አስቲ በሉልኝ ስላቸው፣ እኔ ባለፈው ስሞክርላችሁ ምንድን ነበር ያልኩት? ይሄ እንደዚህ አይነቱን ነው ለመናገር ነው። አላውቀውም እንደዚህ አይነት አለው ብዬ ባለፈው ጸናውን እንደዚህ ድምፅ አለኝ የሚል ሰው ሁሉ እንደዚህ ቢያንጎረጉረው፣ እንደዚህ ቢደበላልቀው የግዕዝ ዜማ ነው አይባልም። የግዕዝ ዜማ ግዕዝ የራሱ የሆነ ውበትም ሀብትም ጸጋም በረከትም አለ። እና በዜማ እስኪበሉልኝ እላቸዋለሁ። በየትኛው አይነት ዜማ ልበልልህ? አቤት! የቤተ ክርስቲያን ነገር ሀብቷ ብዙ እና ምንድን እንደ ያሉ በውርድ ይሻላል፣ በግዕዝ ይሻላል፣ በእዝል ይሻላል፣ በአራራ ይሻላል አሉ። አረ በስላሴ አሉ። እኔ አንድ ዜማ ነው በላከ እኔ አሁን ጸና ብዬ ነው አለ እሳቸው። ይ ጸና ራሱ የሚባለው በኔ እንኳን ቢሆን ኖት አለው። እንዴት እንዴት ከፍ ዝቅ እንደሚደረግ አባባሉ ደስ ስላለ ድምፅ ድምፅ ስላለ ምናምን አረለ ከዛ በእዝል ይባላል በግዕዝ ይባላል። በጣም ነው ያስደመሙኝና፣ ወደ ቤተክርስቲያን ቀረቡ። ልጆች ያላችሁ በእውነት ልጆቻችሁ ግዕዝ እንዲለምዱ ቢያንስ አንድ መዝሙር ወይ አንድ የመጽሐፍ ቅዱስ በግዕዝ እንዲያነቡ የመጽሐፍ ቅዱስ ክፍል ለራሳቸው ወይ ለእናንተም እንዲያነቡላችሁ ብታደርጉ ትጠቀማላችሁ ለማለት ነው። ይመቻችሁ። አትልፉ። መልካም።